በአማራ ክልል ምንጃር ሸንኮራ ወረዳ አረርቲ ማርያም ቤተክርስቲያን የተሰራው ርብራብ እንጨት ተደርምሶ የ30 ሰዎች ህይወት አለፈ። መረጃው የምንጃር ሸንኮራ ወረዳ ፖሊስ ጽህፈት ቤት አዛዥ ዋና ኢንስፔክተር አህመድ ገበየው ለአማራ ሚዲያ ኮርፖሬሽን ነግረውታል። ያደጋው ምክንያት ለቤተክርስቲያኑ ህንፃ ግንባታ በተሰራው የእንጨት መወጫጫ ርብራብ ላይ መሸከም ከሚችለው በላይ ሰዎች ለጉብኝት በመውጣታቸው ነው ብለዋል። በአደጋው የ30 ሰዎች ሕይወት ወዲያውኑ አልፏል ሲል ዋና ኢንስፔክተር አህመድ አስረድቷል። ከ200 በላይ ሰዎች ከቀላል እስከ ከባድ ጉዳት የደረሰባቸው ሲሆን፣ ይህ የሟቾችን ቁጥር ከፍ ሊያደርግ ይችላል ተብሏል። ከዚህም ጋር በተያያዘ የሰሜን ሸዋ ሀገረ ስብከት ሊቀጳጳስ ብፁዕ አቡነ ቀሌንጦስ ባረርቲ ደብረገነት ደብረ ገነት ቅዱስ ማርያም ርብራብ እንጨት ተደርምሶ ህይወታቸው ባጡ ምዕመናን የተሰማቸውን ጥልቅ ሐዘን ገልጸዋል። የቤተ ክርስቲያኑ ግንባታ ተጠናቆ ምረቃቱ በጉጉት እየተጠበቀ ባለበት ይህ አስከፊ ሐዘን በመከሰቱ ጥልቅ ሐዘን ተሰምቶናል ብለዋል። ባደጋው ህይወታቸውን ያጡ ወገኖች የቅዱስ አምላክ ነፍሳቸውን በደጋጎች ቅዱሳን አባቶች አጠገብ ያሳርፍልን። ጉዳት ደርሶባቸዋል በጤና በሆስፒታል በህክምና ለሚገኙ ወገኖች ፈጣሪ በምረቱ እንዲጎበኝ እንጸልያለን ብለዋል። በሺዎች የሚቆጠሩ የፌዴራል ሰራተኞች የአሜሪካ መንግስት ቁልፍ አገልግሎታቸውን በመዝጋቱ ምክንያት ደሞዝ ሳይከፈላቸው ስራ ማቆማቸው ተገለጸ። ከሁለት ሺህ መጨረሻ ወዲህ ለመጀመሪያ ጊዜ የተከሰተው ይህ ሁኔታ ሁሉንም ሳይሆን አንዳንድ የአሜሪካ መንግስት አገልግሎቶችን ለጊዜው ሊያቆም ይችላል ተብሏል። ቀደም ሲል ፕሬዚዳንት ዶናልድ ትራምፕ ሁኔታው በዚህ ከቀጠለ የፌዴራል ሰራተኞች ላይ በጅምላ የማይመለስ ከስራ ማባረር እንደሚያስከትል አስጠንቅቀው ነበር። አንዳንዶች ያለ ክፍያ ቢሆንም አስፈላጊ ሰራተኞች መስራታቸውን ይቀጥላሉ። ነገር ግን ሌሎች የመንግስት ሰራተኞች ደግሞ ሳይከፈላቸው በእረፍት ላይ ናቸው ተብሏል። በኮንግረስ ውስጥ ያሉ ፖለቲከኞች ግን ደሞዝ ይከፈላቸዋል ነው የተባለው። ሪፐብሊካኖች እና ዴሞክራቶች ከ100 ሴንተሮች የ60ዎች ድጋፍ የሚያስፈልጋቸው ረቂቅ ህግ ባለመጽደቁ እርስ በርስ እየተወነጃጀሉ ነው ሲል ቢቢሲ ዘግቧል።